ሰላም ሰላም ሁላችሁንም በጌታ ሰላም ሰላም እላችኋለሁ። እንዴት ናችሁ? የፍቅር ዓለም የተሰኘ ፕሮግራማችን ጀምሯል። ዛሬ ደግሞ ተቀዳሜ ነው። ጌታ ደግሞ በዚህ ቀን እጅግ መልካም የሆነ ደስ የሚያሳይ ነገር ያከፋፍለናል፣ እኛም ደግሞ እንቀበላለን። ክብር ለእግዚአብሔር ይሁን። እንግዲህ አዲሱን ዓመት ስንጀምር ባለፈው ረቡዕ ዕለት ስለ ብርሃን የተነጋገርንበት በጣም እጅግ አስደናቂ ነገር አለ። እንግዲህ ብርሃን በጨለማ ላይ ያበራል ጨለማም ከቶ አላሸነፈውም የሚለውን ነገር ተመልክተን ነበረ። ዛሬ ደግሞ ስለ ብርሃን እጅግ በጣም አስደሳች የሆነ ጌታችን ኢየሱስ ክርስቶስ ከነገረን በጣም አስደናቂ ነገር የምንከፋፈል ይሆናል። እንግዲህ የመጽሐፍ ቅዱስ ሁላችሁም እንድትይዙና አብራችሁኝ እንድትከተሉ በጌታ ፍቅር ጠይቃችኋለሁ። ወደ የማቴዎስ ወንጌል ምዕራፍ አምስት ላይ ያለውን ቃል እንመለከታለን። በጣም እጅግ አስደናቂ የተራራው ስብከት በመባል የሚታወቅ ረጅም የጌታችን የኢየሱስ ክርስቶስ ትምህርት ነው። በዚህ ትምህርት ውስጥ ኢየሱስ ክርስቶስ ከምዕራፍ አምስት እስከ ምዕራፍ ሰባት ድረስ ዘጠኝ መሰረታዊ የሆነ የክርስትና ትምህርቶችን አስተምሯል። ኦልሞስት በአጠቃላይ የመጽሐፍ ቅዱስ ሀሳቦች፣ የእግዚአብሔር ፍቃድ፣ የእግዚአብሔር ፍላጎት ተጠቅልለው እዚህ ትምህርቶች ውስጥ ይገኛሉ። ያው እነዛን በአዲስ ኪዳን እውነታዎች እየተቃኙ የሚታዩ ናቸው። ጌታችን የሱስ ክርስቶስ ጸጋና እውነትን ስለሆነ የገለጠው በጸጋና በእውነት ምን ማለት እንደሆነ በጥልቀት ማየት የሚቻል ነው። ምናልባት ጌታ ቢፈቅድ በዚኛው ምድር ላይ ጌታ ያስተምረናል ብዬ አስባለሁ፣ እንማራለን ብዬ አስባለሁ እነዚህ ዘጠኝ ትምህርቶች በፊታችን በሚኖሩ እንግዲህ ሰሞኑን በቅርቡ ጌታ መልካም ነገር እያደረገልን ነው። እኛም ደግሞ ወደ ምንሰፋበት የምንበዛበት ታይም ላይን ያለ ነው። ጌታ የተባረከ ይሁን እና በዚህ የማቴዎስ ወንጌል ምዕራፍ አምስት ላይ እንግዲህ የመጀመሪያው ወደ ድህነት የሚያመጣን መሰረታዊ ነጥቦችን ጌታችን ኢየሱስ ክርስቶስ ይነግረናል። በጣም ነው የሚያስደንቀኝ በነገራችን ላይ እግዚአብሔር መንፈስ ቅዱስ ይገለጠልኝ፣ በጣም ደስ የሚያሳይ ነገር አለ። ዛሬ ግን የምንነጋገረው ስለ ብርሃን ስለሆነ በአጋጣሚ ሆኖ ያው እዚህ የመጀመሪያው ክፍል ላይ ነው ያለው ውልደት የሚለው ሀሳብ ነው። ወደ ጌታ መምጣት ከዛ በኋላ ውልደት የሚለው ሀሳብ ውስጥ የተቀመጠ የብርሃን እውነት ነው። ጌታችን እየሱስ ክርስቶስ እዚህ ላይ ያስተማረው ማለት ነው። የመጀመሪያው ሀሳብ ከላይ ብንመለከተው ህዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉን ከፍቶ አስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የሚምሩ ብፁዓን ናቸው ይማራሉና ልበ ንጹዎች ብፁዓን ናቸው እግዚአብሔርን ያዩታልና የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጅ ይባላሉና ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ይላል ከዛ በኋላ ጌታችን ኢየሱስ ክርስቶስ ምን ይላል እንግዲህ በጣም ሰፊ ጉዳይ ነው ወደዛ ብገባ ያስተጓጉለኛል። ስለዚህ ምን አለ? ልቀጥል ዝም ብዬ ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ክፉን ሁሉ በውሸት በእውነት አይደለም የውሸት ሲሉባችሁ በውሸት ሲናገሩባችሁ ብፁዓን ናችሁ። የእውነት ከሆነ ያው ብፁዓን አይደላችሁ ማለት ነው። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያቶች እንዲሁ አድርገውባቸዋልና በውሸት ክፉን ተናግሮባቸዋል። ያው ክፉ አድርገ ከሆነ ግን ምንም እንደዛ ማለት ነው። እሺ ቁጥር 16 ኖ ቁጥር 13 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል፣ ብሎ ይነግረናል። በጣም ሲሪየስ ነጥብ ነው። እዚጋ ጌታችን ኢየሱስ ክርስቶስ እያስተማረ ያለው በጣም ቨሪ ቨሪ ቨሪ ሲሪየስ። ምክንያቱም እዚህ ጋር ከየማንነትን ጥያቄ የሚያስነሳ ነው። የሆናችሁትን ስለ መገለጥ የሚያወራ ነገር ነው። ስለዚህ በጣም ትኩረት የሚያስፈልገው ነገር ነው። ምንድነው? የመጀመሪያው ነገር እናንተ የምድር ጨው ናችሁ። ከዛ በኋላ ምን ይላል? ጨው ግን አልጫ ቢሆን በምን ይጣፍጣል? ዩ ሲ ጨው ማጣፈጫ ነው። ማጣፈጫው አልጫ ከሆነ ጣዕም ከሌለው ማጣፈጫውን በምን ታጣፍጡት አላችሁ ስለዚህ ምንድነው አለ ወደ ውጭ መጣልና በእግር ከመረገጥ በቀር ሌላ ተስፋ የለውም ለምን ሊያጣፍጥ ነው የተገባው ሊያጣፍጥ የተገባው ግን ምን አላለም አልጣፍጥም የሚያጣፍጥ ሆኖ አልተገኘም አልጫ ሆነ ስለዚህ ምን ይባላል አለ ይጣላል አለ ለምን ፐርፐዝ የለው ወይም የተሰራበትን ዓላማ መፈጸም አይችልም። ጨው ለማጣፈጫነት ነው። አልጫ ከሆነ ግን ድንጋይ ነው። ጨው ጨው የሆነው ስለሚያጣፍጥ ነው። በውስጡ የማጣፈጥ ኮንቴንት ስላለው ነው። ያ ነገሩ ከሌለ ግን አልጫ ከሆነ ግን ድንጋይ ነው። አንደርስታንድ ድንጋይ ነው። ወደ እኛን አመጠዋሉ፣ ወደ ህይወታችን አመጠዋሉ። እናንተ አይደል ያለው እናንተ ጨው ናችሁ ያለው። ከዛ በኋላ ምን ይላል መሰላችሁ በቀጥታ ይህንን ጨው ካለ በኋላ እናንተ ደግሞ መልሶ እናንተ የዓለም ብርሃን ናችሁ። ከዛስ በተራራ ላይ ያለች ከተማ ልትሰወር አይቻላትም። ምን ማለት ነው? መብራትንም መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤትም ላሉት ሁሉ ያበራል ይላል። መብራትን ደግሞ አብርቶ አልጋስር ወይም ከእንቅበታች ማንም አያስቀምጠውም። ለምን ይበራል? እንቅበታች የምናስቀምጠው ከሆነ፣ አልጋስር የምናስቀምጠው ከሆነ ለምን ይበራል? ነገር ግን በመቅረዝ ላይ ይሆንና በቤት ላሉት ሁሉ ያበራል አለ። ታትሴስ ፐርፐዝ ማለት ነው። ስለዚህ መብራቱ በርቶ አልጋስር ከተቀመጠ፣ ከእንቅበታች ከተደረገ መብራቱ መብራት ነው ብለን የምንጠቀምበት ነገር ሳይሆን ጥቅም የሌለው ዋጋ ቢስ ይሆናል ማለት ነው እንደርስታን ስለዚህ እናንተ የዓለም ብርሃን ናችሁ በተራራ ላይ ያለች ከተማ ልትሰወር አይቻላትም አለና መብራትን አብርቶ ከእንቅብ በታች የምታበሩ ከሆነ ልትታዩ ይገባል ልትታዩ ይገባል ካልታያችሁ በርታችሁ አልጋ ስር ነው ያላችሁት ወይ ከእንቅበታሽን ያላችሁት ስለዚህ ችግር አለ ማለት ነው አሁን ይሄ ምን ማለት ነው? ታዋቂ ሰው ስለመሆን ነው ወይ? በሰው ዘንድ ስለመታወቅ ነው ወይ? አይደለም። ኖ እያወራ ያለው ቁጥር 16 ላይ መልካሙን ስራችሁን አይተው፣ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ፣ ማይ ጋድ ብርሃናችሁ እንዲሁ በሰው ፊት ይብራ። ብርሃናችሁ እንደዚሁ በሰው ፊት ምን ይበል? ይብራ። ስለዚህ መብራትን አብርቶ ከእንቅበታቸው ጋስር የሚያስመጣው የለመታለ። ስለዚህ ስለምስራ ብርሃን ላስት ታይም ስነግራችሁ ፍቅር እንደሆነ አሳይቻችኋል። ብርሃን በጨለማ ያበራል፣ ጨለማ ከቶ አላሸነፈው የተባለው ዘፍጥረት ምዕራፍ አንድ ላይ ቁጥር ሶስት ላይ ብርሃን ይሁን አለ እግዚአብሔር። ብርሃኑ መልካም እንደሆነ አየ፣ ብርሃንን ከጨለማ ለየው፣ ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው ይላል። አሁን ይህንን ነገር በጣም አንድ በጣም አስደናቂ ነገር ላሳያችሁ ኤፌሶን መጽሐፍ ላይ ወደ ኤፌሶ ኤፌሶን ሰዎች መጽሐፍ ላይ በጣም አንድ የሚገርም ነገር አለ። ምዕራፍ አምስት እንደዚህ ይላል ቁጥር ስምንት ላይ ቀድሞ ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። በነገራችን ላይ የዮሐንስ ወንጌል ምዕራፍ አስራ ሁለት ላይ ብርሃን ሳለ ብርሃን እንድትሆኑ ከብርሃን ተወለዱ ብሎ የተናገረው ነገር አለ። ስለሱ ስለማመን በብርሃን እመኑ ብርሃን እንድትሆኑ ምክንያቱም የብርሃን ልጆች መሆን የሚቻለው በብርሃን በማመን ወይም በጌታችን በኢየሱስ ክርስቶስ በማመን ነው። በጌታችን በኢየሱስ ክርስቶስ ስናመን የብርሃን ልጆች እንሆናለን ማለት ነው። ብርሃን እንሆናለን እና ቀድሞ ጨለማ ነበራችሁና፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና። አያችሁ፣ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ በእውነትም ሁሉ ነውና፣ ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። አያችሁ፣ እንደ ብርሃን ልጆች ምን በሉ? ተመላለሱ። ቀድሞ ምን ነበራችሁ? ጨለማ ነበራችሁ። ቀድሞ ጥላቻ የወረሳችሁ ነበራችሁ። በጥላቻ ነበር የምትመላለሱት። ፍቅር የተባለው ሲስተም ውስጥ አልገባችሁም ነበር። አሁን ግን ከዛ ከጨለማው ዓለም ከኃጢአት መንደር ከክፋት መንደር ወጥታችሁ ወደ ጽድቅ መንደር ወደ ቅድስና መንደር ወደ ፍቅር መንግስት መጥታችኋል። ስለዚህ የብርሃኑ ፍሬ አለ ይሄ በብርሃን ስትመላልሱ የምታፈሩት ፍሬ በበጎነት ዲጁ ለሌላው መልካም ስለማድረግ ነው። በጽድቅም ጀስቲስ ፍትሃዊነት፣ በጽድቅ በእውነትም ውሸትን ይዞ ሳይሆን በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ኢየሱስ ጌታ ነው። እንደ ብርሃን ልጆች ተመላለሱ። ስለ ጌታችን ምን አለ? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ምናችሁን አይተው መልካሙን ስራችሁን አይተው፣ አሁን እዚህ ጋር በጣም ደስ የሚለኝ ነገር በብርሃን መኖር ማለት በእግዚአብሔር መኖር ማለት ነው። በብርሃን መመላለስ ማለት እንደ እግዚአብሔር መመላለስ ነው። በብርሃን የሚመላለሱ ሰዎች እግዚአብሔር እንደሚኖርባቸው መጽሐፍ ቅዱስ አስረግጦ ይነግረናል። ስለዚህ አሁን ይውላችሁ እዚህ ጋር ትልቁ ነገር በመታወቂያነት ደረጃ እንደ ክርስቲያን፣ እንደ እግዚአብሔር ልጆች እንድንታወቅበት እግዚአብሔር ያደረገው ነገር አለ። ምን ብላችሁ ካላችሁ ጌታችን ኢየሱስ ክርስቶስ ምን አለ? እርስ በእርሳችሁ ብትዋደዱ በዚህ ደቀ መዛሙርት መሆናችሁ ይታወቃል። የጌታ ደቀ መዛሙርቶች በምንድን ነው የሚለዩት? እርስ በርሳቸው ይዋደዳሉ። ለምን ይገቡት ወደ ፍቅር መንግስት ነው። የብርሃን ልጆች ናቸው ብርሃን ስለሆኑ ነገር ግን ብርሃን ሆኖ ከእንቅብ በታች ካልጋ ስር ከሆነ ጥቅም የማይሰጥ ዋጋ የሌለው መጨረሻው መልካም ያልሆነ ነው። ቢኬርፉል። መብራትን አብርቶ አልጋ ስር የሚያስቀምጠው የለም። መብራትን አብርቶ ከእንቅበታች የሚያደርገው የለም። መብራት ከበራ እንዲያበራ ነው፣ እንዲታይ ነው። እኛ ደግሞ አለም ጭለማ ስለሆነች፣ በክፋት ስለተያዘች የዓለም ብርሃን ናችሁ ነው የሚሉ። የዓለም ብርሃን ናችሁ። የዓለም ብርሃንነት ሲነግረን ኢየሱስ ክርስቶስ ሲነግረን መልካም ስራችን ነው ይላል። መልካሙን ስራችሁን አይተው። ስለዚህ በብርሃንነት ደረጃ በተራራ ላይ ያለች ከተማ አድርጎ ስለሆነ ያነጻጸራት ከፍታው ለእግዚአብሔር ልጆች የተወሰነ ነው። የብልጽግና ከፍታ ሊሆን ይችላል። የኢኮኖሚ ከፍታ ሊሆን ይችላል። የፋይናንስ ከፍታ ሊሆን ይችላል። የሶሻል ሚዲያ ከፍታ ሊሆን ይችላል። ለእግዚአብሔር ልጆች ነው የተወሰነው። ለምን? ዊ አር ደ ላይት ኦፍ ደ ወርልድ የዚህ ዓለም ብርሃን ነን እኛ። ሻይን ባደረግን ከፍ ባለን ቁጥር ለዓለም ብርሃን ነን። መልካሙን ስራችንን ተመልክተው በሰማያት ያለው አባታችንን ያከብሩታል። ስለዚህ ብርሃን በጣም እጅግ ወሳኝ ነገር ነው። በጨለማ የሚያበራ ነገር ነው። ብርሃን በጨለማ ይበራል ነው የሚለው ብርሃን በጨለማ ይበራል፣ ከዛስ ጨለማ ከቶ አያሸንፈውም። ስለዚህ በጨለማ ላይ ብለን ስንነጋገር ጨለማ ጠቅላላ የዲያብሎስን አገዛዝና ስርዓት ሲስተም ሁሉ የሚያካትት ነው። በሽታ ጨለማ ነው። ድህነት ጨለማ ነው። ኃጢአት ጨለማ ነው። ክፋት ጨለማ ነው። ጦርነት ጨለማ ነው። ሰላም ያልሆነ ነገር ከእግዚአብሔር ማንነት የወጣ ነገር ሁሉ ጨለማ ነው ጨለማ ነው። እሱ ብቻ አይደለም፣ ድህነት ጨለማ እንደሆነ ብልጽግና ጨለማ የሚሆንበት አለ፣ ዓላማቸውን ለክፋት የሚጠቀሙበት። ለዚህ ነው መጽሐፍ ሲናገር በጻድቅ ሰው ብልጽግና ከተማ ያርፋል ይላል። ጻድቆች ሲበለጽጉ ለከተማ እረፍት ናቸው። እነዛ ግን ጨለማ ስለሆኑ መልካም ነገር እንኳንን ቢይዙ ለመልካም ነገር አይጠቀሙበትም። ገንዘብ መልካም ነገር ነው፣ ብልፅግና መልካም ነገር ነው የምንጠቀምበት ነገር ግን በራሱ የሚያመጣውን ውጤት የሚወስን ይሆናል ማለት ነው። ቬሪ ሲሪየስ ስለዚህ እኛ ልናበራ የግድ ነው። ምንም በቃ የማንደራደርበት ጉዳይ ማብራት ነው። ጌታ ኢየሱስ የተባረቀ ይሁን ደግሞ አንድ ክፍል ላሳያችሁ ስ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አምስት ላይ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ምን አለ? ሁላችሁ የብርሃን ልጆች ናችሁ። በጌታ በኢየሱስ ክርስቶስ ያመናችሁ ሁላችሁ የብርሃን ልጆች ናችሁ፣ የብርሃን ልጆች ናችሁ፣ የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለም። እኛ የምናበራ ነን። ኢየሱስ ጌታ ነው። መልካም ስራ ከኛ ነው የሚወጣው። ደግነት፣ በጎነት፣ የእግዚአብሔር የሆነው ፍቅር፣ መልካምነት፣ ቸርነት ሁሉ የኛ ፍሬዎች ናቸው። ምክንያቱም ዊ አር ደ ላይት ኦፍ ደ ወርልድ የዓለም ብርሃኖች ነን። ይሄ በፍጹም ሊዘነጋ የማይገባው ነገር ነው። በዚህ ነገር ላይ አንደራደረም። እኛ የዓለም ብርሃኖች ነን። እኛ የምድር ጨው ነን። እኛ የምድር ብርሃን ነን። ይሄ ምንም መደራደር ያለው ነጥብ አይደለም ዩ ሲ ስለዚህ አሁን ጠላት የሚፈልገው ነገር እንዳናበራ ነው ለምን የምናበራ ከሆነ በነገራችን ላይ የምናበራ ከሆነ አንደኛ እንዲሁ በራሱ ምድር ታርፋለች ጦርነት አይኖር ክፋት ተንኮል ሸር ምቀኝነት እርስ በርስ አለመግባባት ጥላቻ የሚባሉት ነገሮች እየጠፉ ይሄዳሉ ይሄ በራሱ አንጎሉን ነው የሚያዞሩ ለምን የእግዚአብሔር መንግስት ጽድቅና ሰላም ሃሌሉያ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው እንጂ ይላል የእግዚአብሔር መንግስት ጽድቅና ሰላም ነው። ሁልጊዜ የእግዚአብሔር ልጆች የብርሃን ልጆች በሚያበሩበት ጊዜ የብርሃን ልጆች ከፍ በሚሉበት ጊዜ የብርሃን ልጆች በሚታዩበት ጊዜ ምድር ሰላም ትሆናለች፣ ታርፋለች። በጻድቅ ሰው ብልጽግና ምድር ታርፋለች፣ ምድር ደስ ይላታል። ለምን ጻድቅ ሰዎች ሲበለጽጉ ለብዙዎች ለብዙዎች መከታ ይሆናሉ። ለብዙዎች መነሳት ምክንያት ይሆናሉ። ብዙዎችን ይረዳሉ። ያላቸው ገንዘብ ራሳቸውን ራስተኮር እና የጨለመውን መንግስት ማስፋፊያ ሳይሆን ያላቸውን ገንዘብ ሌሎችን ለማንሳት ሌሎችን ለማቅናትና የእግዚአብሔርን መንግስት የብርሃንን ዓለም ለመግለጥ የሚጠቀሙ ይሆናሉ። ዩ ሲ እግዚአብሔር በምድር ላይ የሚሰራው በሰው ልጆች ነው። እና የእግዚአብሔር ብርሃን የሚታየው በኛ ነው። ሃሌሉያ። የእግዚአብሔር ማንነት የሚገለጠው በኛ ነው። የእግዚአብሔር ብርሃንነት የሚታየው በኛ ነው። የእግዚአብሔርን ማንነት የምናሳየው እኛ ነን። ኢየሱስ ጌታ ነው እንጂ እግዚአብሔር መጥቶ ራሱን በምድር ላይ ገልጦ አያሳይም። ዩ ሲ እኛ አምባሳደሮች ነን የብርሃን አምባሳደሮች ነን እኛ ተልክ የተላክን እኛ የክርስቶስ እንደ ራሴዎች ነን የመንግስተ ሰማያትን ህግ ወክለን በዚህ ምድር ላይ የምንመላለስ ነን ምድር የምንገዛበት ሲስተም አለን የእኛ ሲስተም የብርሃን ሲስተም ነው የምንገዛው በፍቅር የምንገዛው በጽድቅ በቅድስና መልካምን በማድረግ ለሌሎች በማካፈል ሌሎችን በማንሳት በምህረት በይቅርታ ነው የምንገዛው ዲስ ኢዝ ቬሪ ሲሪየስ። ዓለም ይሄንን አትፈልግም። ሰይጣን ይሄንን አይፈልግም። ለዚህ ነው ሁል ጊዜ ቅዱሳን እንዲባረኩም አይፈልግም። ቅዱሳን ጤነኞች እንዲሆኑ አይፈልግም። ቅዱሳን በቅድስና እንዲመላለሱ አይፈልግም። ለምን? በቅድስና ሲመላለሱ ጤነኞች ሲሆኑ የተባረኩ ሲሆኑ ሌሎችን ይባርካሉ። ከራሳቸው አልፎ ለሌሎች ይተርፋሉ። ብዙዎች በእነሱ ምክንያት ይድናሉ። ብዙዎች እግዚአብሔርን ያከብራሉ። መልካሙን ስራቸውን እያዩ በሰማያት ያለው አባታቸውን ያከብራሉ። ያንን ስለማይፈልግ ኤቭሪ ታይም ብርሃናችን እንዳይበራ በጨለማ እንድንመላለስ በጣም ብዙ ዋጋ ይስከፍላል። ባት ዚስ ኢዝ ኖት ታይም። አሁን የምንተኛበት ሰዓት አይደለም። አሁን የምናንቀላፋበት ሰዓት አይደለም። አሁን ዝም የምንልበት ሰዓት አይደለም። በነገራችን ብዛት አይደለም የሚገለጠው የብርሃን መጠን። አንድ ሰው ለምን አይሆንም? ትልቅ ተጽዕኖ መፍጠር ይችላል። ኢስ ኖት አባውት በጣም ብዙ ሰዎች ስለመነሳት አይደለም። የሆነ ሰው ምሳሌ ቢሆን ኢማጂን አራት ሰዎች አምስት ሰዎች ብርሃን ቢያብሩ ለቅዱሳንም ተስፋ ናቸው። ሶ ራሳችሁ የዚህ የዚህ ውጤት ምክንያት አድርጋችሁ መቁጠር መቻል አለባችሁ ለሚመጣ የእግዚአብሔር ኃይል ለሚመጣው የእግዚአብሔር ሀሳብ ለሚመጣው የፍቅር ሪቫይቫል የብርሃን ሪቫይቫል እናንተ መሳሪያ ሆኑ፣ እግዚአብሔር እንዲጠቀማችሁ ራሳችሁን ለእግዚአብሔር ማቅረብ መቻል አለባቸ። ዚስ ኢዝ ዩር ታይም፣ ዚስ ኢዝ ዩር ታይም ለማብራት ተነስቶ፣ ለማብራት ተነስቶ፣ ለማብራት ዚስ ኢዝ አወር ታይም፣ ዚስ ኢዝ አወር ሲዝን፣ ዚስ ኢዝ ይሄ ዲስፐንሴሽን፣ አሁን ያለንበት ታይም፣ የማብራት ታይም አሁን ያለንበት ሰዓት ፍቅርን የምንገልጥበት ፍቅርን የምናሳይበት ለሌሎች የምንደርስበት ሰዓት ነው። ሰው ራሱ ወዳድ ሆኖ የሚቀጥልበት ጊዜ ያበቃል። በነገራችን አይ አም ቴሊንግ ዩ እግዚአብሔር ለሌሎች የሚተርፉ ሰዎችን በኃይል ያስነሳቸዋል። እግዚአብሔር ለሌሎች የሚተርፉ ሰዎችን ይቀባቸዋል። እግዚአብሔር ለሌሎች የሚተርፉ ሰዎችን ይባርካቸዋል። ለምን? አሁን የሳታችን አሁን የማብ ተነስቶራችን ቤተ ክርስቲያን በተራራ አናት ላይ የምትቀመጥበት በተራራ ላይ ያለሽ ከተማ ልትሰወር እንደማይቻላት ቤተ ክርስቲያን ከዚህ በኋላ ልትደበቅ አትችልም። በየትኛው መልካም ነገር በየትኛው ለሰዎች የሚጠቅም በጎ የሆነ ነገር በስተጀርባ ቤተ ክርስቲያን የምትቆምበት ታይም ላይ ነው ያለ ነው። ኢየሱስ ጌታ ነው። ብዙ ደጋግ ብዙ መልካም ብዙ ፍቅር የሆኑ ነገሮችን ከቤተ ክርስቲያን በጣም ብዙ ብዙ ነው የምነግራችሁ። በየከተማው በየሰፈሩ መልካም ነገሮችን ከቤተ ክርስቲያን የምናይበት ታይም ላይን ያለ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ለዚህ ይቀባችሁ። እግዚአብሔር ለዚህ ያስነሳችሁ። እግዚአብሔር ገንዘቡ ያደርጋችሁ። በዚህ ሰዓት ላይ የሚጠቀምበት ታላላቅ ኳንቲቲ ያላችሁ ገንዘብ ያድርጋችሁ። በጌታ በኢየሱስም ስም እጸልይላችኋለሁ። ኃይል ከእናንተ ጋር ይሁን። የእግዚአብሔር መንፈስ ከእናንተ ጋር ይሁን። በክብር ተመላለሱ በክብር ተመላ በኃይል ተመላለሱ። የእግዚአብሔር ጸጋ ይብዛላችሁ። ተባርካችሁ ለበረከት ሁኑ። በኢየሱስም ስም እባርካችኋለሁ። ተባርካችሁ ለበረከት ሁኑ፣ ለሌሎች ትረፉ። የእግዚአብሔርን ፍቅር መገለጫ ማሳያ እቃ ሆናችሁ በጌታ በኢየሱስም እንድትመላለሱ የእግዚአብሔር ክብር ይብዛላችሁ ኢየሱስ ጌታ ነው በዚህ ቃል ባረጓችሁ ጌታ ይባርካችሁ ይህንን ደጋግማችሁ ደጋግማችሁ አስቡ ዚስ ኢዝ ዘ ታይም ቱ ሻይን ሃሌሉያ ኢየሱስ ጌታ ነው በጣም ደስ ብሎኛል አይ አም ሶ ሀፒ ዳግሜ ፊታችን ሰኞ እንገናኛለን እስከዛው ድረስ የጌታችን የኢየሱስ ክርስቶስ ጸጋ እግዚአብሔር አብ ፍቅር ደግሞ የመንፈስ ቅዱስ ህብረት፣ ሃሌሉያ ከሁላችንም ጋር ይሁን።